ሽ ላይ ስልጣን ቢኖርሽ ደስ ይለሻል። ስልጣን የለኝ እንጂ አለሽ። መጪው ጊዜ በአንቺ ውሳኔ ውስጥ ነው። ውሳኔስ ትክክል ከሆነ የምትፈልጊው ይሆናል። ትክክል ካልሆነም የማትፈልጊው። ወይ ጊዜ ይቆጣጠርሻል፣ አለበለዚያ ጊዜን ትቆጣጠር። ጃማው እንዲህ ዝብዝብ ብሎ እየዘመሩልን መጥቶልናል። ደስ አይሉ። ይህ ምር በጣም ነው ደስ የሚሉት። እንግዲህ መስሙር እየዘመሩ ነው። እዚህ ጋር ድምጽ እንትን ያደረገ ድምጹን አጥፍቼ ነው እንጂ ገና በልጅነት እናቴ ትቅ ነበረ እያሉ የዘመሩ ነው እና እና ዊና ቤት ነው የሚገኙት ማለት ነው። በጣም ደስ የሚል መስሙር እየዘመሩ ነው። እንጃ የብር በጣም ነው ደስ የሚሉ እና ሀይምዬ እንግዲህ በጣም ተከፍታለች፣ ለምን እንደሆነ ባላውቅም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 እንትን ዩቱብ ቻናል ከፍተዋል ማለት ነው። መሌ ብላችሁ በእንግሊዝኛ ጽፋችሁ እንትን ብትሉ ይወጣላችኋል ማለት ነው። ዛሬ ደግሞ የቀወጠ ቪዲዮ የመሌ ቤት ጠብቁ ማለት ነው። ማታ ላይ የምርስ ሲነግራቸው እና መሌ እየመጣ ነው ማለት ነው የብሩኬ ታላቅ ወንድሙ ወደ መቶ ዘጠና ምናምን ሰብስክራይብ ደርሶል ማለት ነው። እና እንደዛ ነው እላቻለሁ ውድ ቤተሰቦቼ፣ ከዛ በተረፈ የገን ሃይሚዬ በጣም ብዙ ብዙ ነገር ስቶሪ እያደረገች ነው አለ በቶክቶክም በኢንስታግራምም እንጃ። ማለት ብቸኝነት ወይም ደግሞ ብቻውን ተለማማድ ብቻውን እንደዚህ ሆኖ የሚለው ዘፈን ብቻዬን መኖር አልችልም የሚለው ዘፈን ስቶሪ ያደረገች እና ማረምን እንባን ዋና ቀኝ እንደዛ ነገሮች ሲሳፋ ማለት ነው። በነገራችን ላይ ማለት ነው ብኖረንም ባይኖረንም አለ አይደለም። አንዳንድ ቀን የምር ስነግራችሁ ዝምብሎ ሚከብድ ቀን አለው። ዝም ብሎ ባዶነት ምንም እንደሌለ ምንም ከጎናችን እንዳንኖር ነገር ሚሰማን አንዳንድ ቀን ራሱ የሚከብደው ቀን አለው። እና አረው ነው ሃይሚዬ እንግዲህ በዚህ ሰዓት ብዙ ሰዎች ከጎና አሉ አሏት ። ሲቀጥል ደግሞ ባዶ ሳይሆን ጀግና ጀግና የሆኑ ወንድሞች አሏት እና መሌ ያለ የብሩኬ ታላቅ ወንድም ከዛ ሀፍትሽ አለው። ትላንትና እንዳያቸው ከሆነ ማለት ነው እሷ ስታለቅስ ማርያምን ማለት ነው መላኩ ምን አደረገ መሰላቸው፣ እንደዚህ ቶሎ ብሎ ጃኬቷን ጃኬቱን አንስቶ እንደዚህ ቁንባ ውስጥ ጠርቅለት ነበር። ማሪምን፣ አንቸት የነው በላኝ። እናንተ እግዚአብሔር ቶሎ ብሎ ጃኬቱን ይዞ በቃ አለ አደለ አታልቅሽ አታልቅሽ አታልቅሽ እያለ በጃኬቱ ንቧሳ ስጠርግላት ነበር። እና ማርያምን እኔ ትናንትና ለሃይሚ በጣም መልካም መልካም ሆኔ ነበር። በአስተግራመ ማለት ነው ወደ ፈጣሪሽ እጅሽ ዘርጌ መልካም የሆነ ሰው ወደ የወትሽ መጥቷል። አንድ ሰው ብቻ ሳይሆን ብዙ ሰውን በመልካምነትሽ በደግነትሽ ፈጣሪ ሰጥቶሻል። ሃይሚ ፈጣሪን አመስግኝ ነው አልኳት። የምር ስነግራችሁ ማለት ነው፣ እውነት ስነግራችሁ ማለት ነው። ሃይሚ በጣም እድለኛ ናት። በነገራችን ላይ ማለት ነው አንዳንድ ጊዜ ምን ያህል ህይወት ላይ እንዳለን አይታየንም። በቦታ ያለው ሰዎች አይታይም። እኛ አሁን በሩቅ ስላለን በቃ ደስታውን ስሜቱ ልንረዳ እንችላለን። አይሜ ግን እዛ ቦታ ውስጥ ስላለችው ምንም ላይመስላት መስላት ይችላል። እውነት ስነግራችሁ ማለት ነው። ማለት እንደዚህ ከነሱ ጋር ተገባብታ ተቀራርባ ሁሉ ነገር ውስጥ ገብታ ለነሱ ደውላላት ይሄ ነገር ማፍታት ማለት ቀላል እንዳይመስላችሁ ብሩኬ። እንግዲህ አሮነው ለብሩኬ እሷ ያኔ እየተዘጋጀለችለት ነው እርግጠኛ ነኝ ማለት ነው አይሚ ዝማትለም ሜቢ ሜቢ እዛም ስጨነቀው ብሩኬ ታውቃላችሁ። ቀኔ እና ጨለማ አቅም ታውቃላችሁ። እና ስታስት ጀምሮ ሀይሚ ደግሞ ወደ ኋላ እንደማትለው እናውቃለን። እና ዱባይ ለማምጣት እሷ ወደ አሜሪካ ሊሄድ ነው ብላ ለሁለት ቀን ወይም ደግሞ ለአንድ ቀን አሳድራ ፕራንክ ካደረገች በኋላ ፕራንክ አርጋ አታቅም። የምር ወር አልፈዋታል ሃይሚ ማለት ነው። እና ብሩኬ ግን እያቆመ አይደለም ምገርማችሁ ማለት ነው። በጣም የደጋገመ ነው ያለው። እንግዲህ ሀይሚ ደግሞ ስትነሳ አሮኖ ምን እንደምታደርገው እስን ጠብቆ እንጂ ከባድ ነው ነገሩ። ሲቀጥል ደግሞ ማለት ነው ሀይሚዬ፣ እባክሽ መጨናነቅም መከፋትም ብቸኝነት የምትዩው ነገር ብቸኝነት መለማመድ አለብን። ብቸኝነት እንደዚህ ነው እንደዚህ ነው የምለው። በጣም የሚያስከፋ ዘፈን ነው የለቀቀችው አሮኖ ነ፣ ለምን እንደሆነ ባለ አቅም የምር በጣም ነው የሚያስጠላ ዘፈኑ ማለት ነው። እኔ በጣም ነው ከፋኝ። ራሱ እኔ ራሱ ሲሰማ ማለት ነው። እሷ ደግሞ አሮ ነው ልጅቷ እዛ የቡታጅራ አንትን ነው የዘፈነችው። ብዙ ጊዜ ከነዊ ነገ ስት ዘፍን ነበረ ይሄን ዘፋኝ ናት ልጅቷ ማለት ነው። አሮ ነው ይታዋወቃሉ ግን እሷን እንትን ለማለግ ይሁን ዝምብላ ይሁን አይሚ አሮ ነው ብቻ ጥያቄ ሆኖኛል ሆኖብኛል። የምርስ ነገራቸው በጣም ነው የሚያስከፋ እንትኑ ብቻ እኔ አንድ ብቻ ነው ከነዛ ውስጥ ሶስት ነው ምናምን ነው የለቀቀችው ከነዛ ውስጥ አንድ ነው ይዤ የመጣሁት እኔ እዚህ ማለት ነው። እና በጣም ነው እንትን ምደብሮ አንዳንድ ጊዜ አንዳንድ ቀን የሚከብደው ቀን አለ እንጂ ሃይሚዬ ወንድሞች አላት። ብሩክ ያለው አፍትሽ አለው መላኩ አለው አሩ ነው ብቻ በጣም ብዙ ሰው ከጎን አላት አንዳንድ ጊዜ ደግሞ ሰው አይታየንም ከጎናችን ብቸኝነት ይታየናል ይህም መከፋት ይታየናል በጣም ብዙ ነገር እንደምታየን እርግጠኛ ነኝ ግን ሀይሚዬ እንደዛ ሊሆን አይችልም አንቺ የምር ሲነግራችሁ ጋሽዬ እንዳለሽ እንዳለች ማለት ነው በጣም እድለኛ ነሽ የምር አንቺ እድለኛ ነሽ እሱን የሰጠሽ አንተ እድለኛ ነው እሷን የሰጠ ስለዚህ የእግዚአብሔር ስጦታ ተንከባከቡ ብሎ ተናግረዋል ማለት ነው ጋሽዬ ስለዚህ ሀይሚዬ የምር ስነግራችሁ መከፋትን መጨነቅም የለብሽም። ምንም ያስጨንቅሽ ምንም ያስከፋሽ ነገር ካለ ብዙ ሰው ከጎን ይችላለ አጋሪ እባክሽ እና እንደዛ ነው። ላቻለሁ ውድ ቤተሰቦቼ እግዚአብሔር አምላክ ከሁላችን ጋር ይሁን። መልካም ቆይታ የመላኩ ቤት ጠብቁ ማለት ነው። ዛሬ ማታ በጣም ደስ በሚለው የመጡልን ነው። በጣም ነው የሚያስደስተው። እግዚአብሔር አምላክ ከሁላችሁም ጋር ይሁን። መልካም ቀን ይሁንላችሁ። እስከ ቪዲዮ መጨረሻ አብራችሁ ስለቆያችሁ ደግሞ በጣም ነው የምወዳችሁ ሟ ውድድ